ትቃዣለሽ። ገና ሆዲሽን የሚቀድሽ ምናምን አውሬ ምናምን ይመጣብሻል። ገና በልምሽ እያልሽ ነው። የኔ አምላክ! ገና በየጊዜው አየዋት አልሻ። እንዴት ታስበኛለሽ ማለት ነው እኔ? የውሸት በዓል ይዛ መታ ስትነፋርቅ ነበር አንድ ሰሞን። እና ቴምር ደግሞ በጣም ል ኢነርጂ ናት። ኢነርጂ አይሞት ገባሽ። ያለኛ ናት አለኛ ነገር ማለት አይታችኋ ከሆነ ጥሎ ሄደ እያለች ስታለቅስ አይታችኋል። ውሸት እኮ ነው። አይደለም ድራማ እኮ ነው እሱ ለመፈመስ። እንደውም ሲነግሩኝ ኢንተርኔት ሁለተኛ ቻናል ከፍታ ነበር ወእ ይዬ እሱን ቪዲዮ ይሰራሉ እሷ ላይ ደግሞ እሷን ቪዲዮ ይሰራሉ እና እሱም ለመፈመስ በዩቲዩበር ለመሆን ምናምን ነው የመጣው መጨረሻ ላይ አሮጊቷ ያንን ትንሽዬ ልጅ አፈቀረችው መሰል ማልቀስ ጀመረች ስታለቅስ ልጁ የሆነ ሰዓት ህዝቡ ሲንጫጫበት አንዴ ታይቶ ጠፋ ጠፋ በድኝ ብላ ስታለቅስ ሰው ሲሰድበው እንደኔ ልታሳጣው ድራማ ሰራችበት ስታለቅስ ሰው ጮኸ ይሄ ገገማ ማህበረሰብ ስለማይገባው የሷ ድራማ ሰው ሲጮህበት ተመልሶ ተመልሶ እኔ አሁን እነዚህ እኮ እነዚህ የአረብ ሀገር ገረዶች አሁን ይሄንን የአረብ ሀገር ገረዶች የሚለውን ከአሁን በፊት የአረብ ሀገር ገረዶች ውሸቷን አሰድባኛለች፣ እና አሁን በግልጽ ነው ብላቸው። ገረዶች እናንተ ዝም ብላችሁ ነው የምጽፉት፣ እና ገረዶች ሂዱ እዛ እሷ ቤት ጻፉ። እሷ ቤት ዝም ብላችሁ እናንተ ማህይም ስለሆናችሁ

ሰላም ሰላም፣ ቤት እየሰማነት ማለት አውርታ አውርታ መጨረሻው፣ ወይ ዘንድሮ በካሜራ አዎ፣ ለዛውም ገዳም ተኝቼ ነው። ሁሉ ምን ያየውታ ገዳም ተኝቶ ያየች። ስለዚህ ከካሜራ ኮምፒውተር የምትለው አሁን እሷ ገዳም ሆና ይሄ ካየች፣ የእናንተ ማርያም አትፈርድም ያለችው ሪጂፋ በምትምለውና በምትገዝተው ነው። አሁን ጊዜ ማርያም ማርያም እያለች በህልሟ ነው ያየችኝ። የእናንተ ማሪያም ካሜራማን ኮል ታስገድለኝ ነው ብላኩ ቃል በቃል ቪዲዮ ሰርታችሁ ነገር።

ታብታብ ነበር ካሪ ነገር የምትባለው፣ ከሶስት ቤተሰብ ማለት ነው። ጤፍ ሽሮ፣ በርበሬ ለእጇ ደግሞ ሁለት ሺ ብር በየወሩ እየላኩኝ፣ ልጅቷ ትግዳለች። ሌባ ናት ብር በለሽኝ አለች። ሀና ንስ ጎጅ እዬ ላይ ታዲያ ምን አለች? አመስግኝኝ ብለሽ ብዬሽ ነው ያመሰገንኩሽ አለች። የሚገርማችሁ ነገር ሀና ንስ ጎጅ እዬ መጀመሪያ ገና ዩቲዩቡን እንደጀመር ህና ንስኩጂ ጋ ሄዳ ኢንተርቪው ላድርግሽ ብላት እኔ አይዲያ እየሰጠዋት የምሰራው ፕራንክ በጣም ቫይራል አድርጓት ነበር። ፌመስ ሆና ነበር። አሪፍ አሪፍ አይዲያዎች ነበር የምሰጣት። ና እንደው ቅራይማ እንደው ከቻልኩኝ የለኝም ለካ በዚህ ነው አሰማችሁ ነበር። እሷ ቤት ሄዳ ሰሜን እንዳጠር ሜን እንዳጠር ያልኳት፣ አደራ ሰው ኢንተርቪው ጋ ሄደሽ እኔ እንድታመሰግንኝ ሰሜን ጠርተሽ ምናምን አልፈልግም ባክሽ ምናምን ብያት ሄዳ እሷ ቤት እናትም

ኖ ኖ ኖ እመቤት እኔ ኖ ኖ ኖ እመቤት እኔ እንድታመሰግኝ አልፈልግም። የሚገርማችሁ ነገር አባረው ጎዳና ላይ ያስቀመጡኝ ሰዎች እንደዚህ ምን ብላ ነገረች ይመስላችሁ? የምኖርባቸው ሰዎች የስድስት ወር የቤት ኪራይ ስላለ አንድ ቀን ሁለት ጊዜ አባረውኝ ሁለት ቀን ጎዳና ላይ አድሬያለሁ አለች እና አሁን የመጨረሻውን ካልከፈልኩኝ በቃ ምናምን ስትለኝ፣ በቃ እኔ እከፍልሻለሁ ዳሽን ወደ እኔ ቤት በቃ እንደዚህ እንደዚህ ባሌ እንዲያርጉ ምናምን ስትል እንደዚህ ተፈጥሮብኝ የልጃበት እንደዚህ ተደርጌ እንደዚህ በሽታ ምናምን እንደዚህ እኔ ለማንም አላወራም። በቃ አንቺ ሳታውቅኝ ይህንን ብር አውጥተሽ ለዘፈኔ እንትን ስለነገርሽኝ ይህን ያክል እየረዳሽኝ እንዴት እደብቅሻለሁ ብዬ ነው እንጂ ለማንም ማውራት አልፈልግም። ግን ውሸቷን ነው የሚሆነች ሌባ፣ ከኔ ብር ለመብላት ነው የሚመስለኝ። ኤችአይቪ ራሱ አለብኝ አለች ቆሻሻ ብላ ነገረች ማለት ነው። እና የዛን ጊዜ እዩትላችሁ፣ የዛን ጊዜ የእንዶም የሁለተኛው ቀን ቤተ ክርስቲያን ገብቼ ነው ያደርኩት ነው ያለች። አልገባይ ነገር እነዛ ብላኝ ወደ ቤቴ አሁን አይቀርም። ተመርመሪ አለቻት። አሁን ደግሞ ነግራይ ነው አለች። አስቤ አይ ነው ቴምር አለብሽ ብላታለች። እመቤት አንቺ እኮ እንትን አለብሽ ብላታለች። እና ደግሞ የምታስቀኝ እመቤት። አዎ ቃጭው የምታስቀኝ እመቤት፣ እኔ አልሰድብሽም፣ እኔ ክፉ ነገር አልናገርሽም፣ ግን ሶስት አራት ያዞርደሻል እንዴ! የመኪና የመኪና ታርክሽ ምናምን ስትል ነበር እኮ ሳይድ እንትን እራሱ ከተናንቱ ወደ የመኪና አደጋ ይድረስ ስትል ስትል ነበር።

ለአጋሚዎች ይለጥርጡክ ትግሮች ጌጥጌጠን ምናምን እያሉ ይጥበሱክ። ይተወይ አጋሚዎች አጋሚዎች ለምን አይጠብሱም ጌጥጌጠን እያሉ፣ የቤታ ስም እዛ ምን ይሰራል? የቤታ ስም በክራውን አድርገውታል። ትግሬ በነገራችን ላይ ትግና ነው ትግሬ። አሁን እኮ እነዚህ እኮ እነ ቤቴ ላይ የምዳኛቸው እነ ሞጣ ቤቴ ላይ የምዳኛቸው እነ ሞጣ ቤቴ ላይ የምዳኛቸው ቆይኔ ነው መሰለኝ የመጣችው። ነገራችን ላይ እና አጋሚዎች ይሻላሉ፣ ትግሬዎች ይሻላሉ። ትግሬዎች ዩናይትድ ናቸው። ትግሬዎች የራሳቸውን ሰው በገንዘብ አይለውጡም። ትግሬዎች ወዳሞች አይደሉም። እነዚህ አይነት አሁን አማራ ነኝ ነው የምትርች በነገራችን በተደጋጋሚ ሲሰድቡኝ ሰድባት ነበር። እመቤት ካሳን እንዲህ አድርገሽልኛል፣ እነዚህ የጎጃ ሙጀሊያሞች። ከዛ ሰድባት አሉ። በተደጋጋሚ እናት ሆኑ ተናግሪያለሁ። የዛን ጊዜ እኮ አልመጣችም። አሁን እኮ አፏ ላይ የሆነ ነገር ተደርጎላት እኮ ነው የመጣችው። ብር ተሰጣት። ለወርቴቻ ስሙ ጠፍቷል። የኔን ስም ልታጠፋ መጣች። ጉዴሽ ንዘቀዝቀ። እንደው ምንድን ነው ጉዴ? ጉዴ ንዘቅዝ ኪዋክሽ። በዩቲውብ ግን አትችም እመቤት ካሳ። በቲክታክ ጉሊት ነው ማድረግሽ። እኔ ላንቺ ቪዲዮ አልሰራም። ላይቭ ላይ ይገባለው አወራለሁ እዘጋለሁ። ከዛ አንቺ የምትሰሪውን ቪዲዮ አምጥቼ እቤቴ ፖስት አለው። አለቅም። ምሳሌ አሁን ህልማዩ ያልሽውን ውርደትሽን ሰው በደንብ እንዳውቁልሽ አምጥቼ እቤቴ ፖስት እቸዋለሁ። አለቅም። ሌላ ለአንቺ ቤት ቪዲዮ ምናምን በአንቺ ኤዲት አድርጌ ሪያክት ምናምን ስራም አላጡ። ካስፈለገ ግን አላረገው ይችላሉ። ነገ ከነገ ወዲያ ከፈለጉ የድሮ ቪዲዮዎችሽን ሁሉ እያመጣው ምን ስት ቀባጅሪ እንደነበር፣ አሁን ምን እያወራሽ ነው ምናምን አመጣልሻለሁ እና የሰጠው ሽምብሮች በሙሉ ደግሞ እንድትመልሽ በሪሲት እያስቀመጥኩኝ ስላሉ በሪሲት እያስቀመጥኩ እንድትመልሽ አደርግሻለሁ። ጊፍት የሰጠሁት መልሽ። አሁን እኔ የሷ ልብስ አትልበስሽ በሏት የጎጃም ጎጠኞች። የእሷን ልብስ አትልበሽ በሏት። የኔ ልብስ ነው የሚለበሰችው፣ የኔ ልብስ ነው። ብዙ ጊዜ የምትይዛቸው ቦርሳዎች የኔ ናቸው። ብዙ ጊዜ የምትለብሳቸው ልብሶች የኔ ናቸው። አትልበሽ ይበሏት። ብር መልሽበት፣ መልሽ። የበላሹ ምግብ እና ሁለት ሁለት ሺህ ብር፣ ስድስት ወር አካባቢ የላከችልሽም መልሽ። በቃ መልሽ በሉልኝ፣ አስመልሱ። ኦልሞስት ባለፈ ካልኩሌት አድርጌው ወደ አራት መቶ ዘጠና ምናምን ሺህ ብር ሆኗል። እሷ ለእሷ ያወጣሁት ማለት ነው። እኔ ግን በዩትዩብ እሷ ጋር ስትሰራ ሁለት መቶ ሺ ብርም የሞላ አላገኝ። የመላችሁን እንዴት ነው የምትመልሰው? ሲጀመረ አራት ወር ነው አምስት ወር ሰራን፣ ተለያየን፣ አለቀ። አምስተኛ ወሩ ላይ የለችም፣ ተለያይተናል። ስለዚህ ብሬን አስመልሱልኝ፣ እውነቴን ነው ምላችሁ፣ አስመልሱልኝ ብሬን ወደ አምስት መቶ ዘጠና ሺ ብር እሷ ያወጣውታለ ትመልስልኝ። ዩትዩብ ሜክ ያደርግ ነው ይታወቃል፣ ዩትዩብ ላይ ኦረዲ ማለት ነው ቪዲዮም የሰራውበት አለ። ለእሷ ወደ አካውንቱ አስገብቼ በስሟ ቪዲዮ የሰራውበት አለ ምናምን እና እኔ ወደ አምስት መቶ ዘጠና ሺህ አራት መቶ ዘጠና ሺህ ብር አለባት። የምትለብሳቸው ልብሶቼ የኔ ናቸው አብዛኛዎቹ። ቪዲዮ ስትሰራ ሀበሻ ልብስ ሳይሆን ኖርማል ልብስ ብዙ የኔ ነው። በሻንጣ ሞልቼ የስንት የስንት ዓመት ልብስ ነው የጀላት የርኩት እና እና አሁን ፍራውልቴቻ ከፍሏት ነው። ፍራውልቴቻ ከፍሏት ነው። ታምታ ባርኩ። አንዳንዶች እዚህ መታች የምትሳደቡ ሙጀሊያሞች አባራችኋሉ። ይችን ቅንቅናም ዘመዳችሁን ካስፈለገ ክፈሉን አልኩት። ይህን ልብስ ታውልቅ፣ ከቻልሽ አቃጥሪው፣ ካልሆነ ለጃሀዝ ጭን የሰጠሁሽን ልብሶች በሙሉ አቃጥሪ። እኔ አውፍ አላልኩልሽ? ነገ ጠዋት እኔ ሰጥቼሽ ነበር አውፍ ብዬ። አሁን አውፌን አንስቻለሁ። ትመልስ ብሩ። ስንት የተቸገረ አማራ ስንት የተቸገረ አማራለች እንጂ። እኔ እንደውም ወሎ የሄደችው ወሎ በጦርነቱ ሰዓት ነው። ወሎ ሄድኩ እያለች ቪዲዮ የሰራችሁ ጀግኖቻችን ጦርነት ላይ በነበረ ሰዓት ነው። ቪዲዮ አሁን የሰራችሁ ወሎ ነበርኩ ብላ እና ጀግኖቻችንን ጀግኖቻችንን ልታስተፉ ሳይሆን አይቀር ኃይል አላትና ነው። አሁንም ቤት ጀግኖቻችሁ ምን አማራ መጠረጠር አለባቸው። መንግስት እኮ እንደነዚህ አይነት ጅል የሚመስሉ ህዝብ ይቀበላቸዋል ምንም አይጠረጠራቸውም ብሎ የሚያስባቸው በደህንነት መልኩ በጆሮ ጠቢ መልኩ ነው የሚያዘጋጃቸው። ወይ ጦርነቱ ሰዓት ወሎ ምን ልታደርግ ሄደች? ራሷ ናት ቪዲዮ ለቃ ወሎ ነበርኩ ብላላይሽራሽ ደግሞ ሀገር ነው። ማንም እንደሚሄደው ቤተሰቡ ጊዜ ሰው ሰላም ሎጎ ምናምን ብላ ቪዲዮ ሰርታ የጎጃምጆች ራሱ እየተቃወሙ ነበር እዚህ እና ልጅቷ እንደዚች አይነት ይቺ ቺ ጂብ ስለሆነች ማለት ነው ግን ለገንዘብ ትሞታለች ትላችሁ እኔ አንድ ሚሊዮን ምናምን ቢሰጧት ራሱ የዛን ሰዓት እኔ ትገለኝ ሁሉ ነበር በጣም እኔ ከወጣች በኋላ ነው ጉዷን ዩትዩብ ስታወራ እመቤት ማናት የምታወራው እመቤት ማናት የምታወራው እንዴ ምናምን እያልኩኝ እናቴ እኮ አልቅሳለች። በነገራችን ላይ የዚች የቆሻሻ ቪዲዮ አይታ እጄ ልጅ ሻመድ አፋሺ ምን አለ የሰጠሻትን ልብስ እንኳ ብትለብሰው፣ ምን አለ የሰጠሻትን ሽቶ እንኳ ተቀብታ ብትጨርሰው፣ እንዴት በዚህ ሰዓት ያን ሁሉ ነገር አድርገሽላት፣ እንዴት ምናምን ብላ እናቴ አልቅሳለች። የተሰጠሽን ቅማቅያቱ ነበር እኔ ከዚህ ሳልሄድ? እናቴ ጋዛ ቤት ትመጣለች። ለዚህ ሁሉ ጉዳይ ተቀመጠች። እናቴ እሱ ነዋ ገንዘቧን ወስዶ ጠባችሁ። ና እኔ ጋር አይደለም እሷ ጋር ነው። ታብታባርጉ ቂላት ምኩ የዛን ቀረሶ ላየሽም በግድ ነው። አሁን እኮ ይህንን ልብስ ታውልቅ እኮ ነው። አላማ ፎቶ ላይ ያለው ልብስ እንግዲህ አስቢ የሰጠቻት ልብስ ነው ይሄ። አለች። አንድ የምትባል ሸሌ ሙጀሊያም በና በአባቷ ትግሬ በእናቷ የጎጃም ልጅ ማለት ነች። የጎጃምን ብዙ የፋኖችን፣ የአመራሮችን ሪከርድ የያዘቻለች የደወለች ሪከርድ አድርጋቸዋለች እና ለአብዛኞቹ ግማሾቹን በቪዲዮ ግማሾቹን የጎጃም አመራሮችን ታገኛለች። እሷ ልጅ ናት የላከቻት። ምክንያቱም እኔ ጋ ደግሞ የሆነ የራቁት ቪዲዮ ሰው ልቁባት የሆነ ግማሽ ፎቶዋ ላይ ይዛ ያለውን ግማሹን ፖስት ቸባት ነበር ቤቴ ላይ እና በዛ በጣም እንትን ስላለች መታ ተመክራ ነው ይህን በይህን በ ምታስገድ ሌ ነው በምናምን አንቺ ህዝብ ስለሚሰማሽ አስጩ ምናምን ብለዋት ነው። ማንም ይቺ ሌባ ማንም ማንም ከጥፍር የሚቆጥራት የለም። ይልቁንስ እነዚህ እንደዚህ በድራማ ያሰሯት ሰዎች መጨረሻዋ ያው ምን እንደሚያደርጉ አትጠብቁ። ዝም ብላችሁ ጠብቁ። ቴምርን አስጠይቃለሁ ስላለቻቸው፣ ኦኬ፣ ኦልሬዲ ተጠያቂ ሰው አስቀምጣለች ብለው ያቀምሷታል። እኔን ማንም አይነካኝም። ለምን ወገቧን አንገቷን አቆራርጠው አይጥሏት? ምን ምን አገባኝ? ያገባኛል እኔ

ምክንያት አላነበብኩትም። አሁን ብቻ ምን ተዓምር ነው ምናምን ተዓምር ነው ስሟ ምን ተዓምር ነው። አሁን ቴምሪ ነው ቴምር ብላሪ ነው ቴምር ብላለች። ቀብጥሬ ምናምሩ መጣ። አቀራኒ የሚዋራው ነው አጽፋ ያመጣችሁ። አይ ትግሬና ልትለኝ እንዳይሆን። አይ ትግሬ መሆኔ ነው። እመቤት ካስወጣ ትግሬና ልትለኝ ነው ሞጣ አቀራኒ የሆነ ትግሬ ይዞ መጥቶ ወንድሟ ነኝ እንዳስባል። እሷ ደግሞ ትግሬ ነው ደግሞ መከ እንትኖችን ካሜራማኖችን እራሱ ግደሉልኝ አለቻቸው። ይዘሹ ነ አንዱን መከ ግን አደራ ይዘሹ ስትመጪ ግደሉልኝ። አልኩበትን መረጃ ሁሉን ይዘሽ መምጣት ሄ ዝም ብሏ አይመጣም። አሁን ቴክኖሎጂ ነው። ህዝቡ ጥያቄ ይጠይቃል። መረጃ አምጪ ይልሻል። መረጃ አምጪ አንዱን ዝም ብለሽ አንዱ ካሜራማንሽን ይዘሽ ሁለት መጭ ትችያለሽ፣ አብራችሁ ስለምትሰሩ አዎ ብላኛለሽ ብሎ ሊመጣ ይችላል። ግን መረጃ ህዝቡ ይጠይቃል። ለማንኛውም ያው መጨረሻሽ አያምርም። ማንች እንግዲህ ሉ ብለሽ ጥሪ ጠርተሻል። እንግዲህ ማን እንደሚገልሽ ፈጣሪ ሆንሽ እኔ እናት። አይ እንደው አንዳንድ ጊዜ እኮ ፈጣሪ ያቅነዘንዛለ ወገን። ኢትዮጵያ ውስጥ አሁን በዚህ ሰዓት እንደዚ አይነወር የኢትዮጵያ እየኖረች ማለት ነው፣ እንደው የሚያስፈራራት እንኳ ሰው እንደው ቢፈጠርባት በሚዲያ ተወጥቶ አይነገርም። ለራሷ ለፋሚሊዎቿ እንደዚህ እንደዚህ እየተባልኩ ነው በቃ እኔንም ካለች ማለት ነው እንግዲህ መብቷ ነው አይደል? ልጅቷ ቀዳዳ ስለሆነች ብዙ ጊዜ ታዋላለች። በቃ ለቤተሰቦቿ እንደዚህ እንደዚህ እኔ እንደዚህ ብሆን እንደዚህ ሆናለሁ። ሚዲያ ላይ ወጥቶ እከሌ ገልሻለሁ አሉኝ ቢገሉኝ እከሌ ተጠያቂ ነው። አይ ይባል ማይ ማይም አንዱ መቶ ያቀምስሻል። ህግ የለም ኢትዮጵያ ማይም አንዳንድ አይነትን ለአጫን በእንጨትም አልነቃሽ ከነመፈጠርሽ ምኳላቅሽ የምነሞጣ እነዚህ መዥገር ሙጀል የተጣበቀባቸው ሙጀልያሞች ላያ ላይ የተጣብቀው እነ ቤቴሌም ዳኛቸው እየቀባጠሩ እየነኩኝ ነው እንጂ ያንችን ስም ማነስም እኔ ትዝም አ ትዝም ከጎዳና ያነሳዋትም ጎዳኒስት እንዴት ነው ትዝም? እ እንዴ ትዝም አትለኝም። እየመጡ እየተሳደቡ ነው። እኔ እሷን ስም ማነሰው ቤቴሌም ዳኛቸው ብዙ ጊዜ ሰሰው

እኔ ፎቶ ካለ ቀዳድጄ፣ ብርም ካለ የሰጠ ቀድጄ ነው የምጥለው። ልብስም ማቃጠል ማቃጠል አለብሽ። አሁን ያንን ልብስ በቪዲዮ አቃጢው ከቻልሽ ፕሊዝ። እኔ የሰጠውሽ አቃጢው። አንቺ ቅማላም ምን አባ ነው የምፈታት ይቺ ሆዳም ሌባ፣ አቃጢ የምትለብሻት ልብሶች እኔ፣ እየወጣች ስለ እኔ ታወሪያለሽ። እኔ ጥያቄ ይሄንን ሪከርድ እያደረጋችሁ ላኩ። ያንን በሻንጣ ሙሉ ነው ልብስ ያመጣውላት፣ አቃጢ ይበሉልኝ። አቃልእይ ብትይ ደግሞ አላየሁም ብትይ፣ በቪዲዮ ማውጣት አለው። ለልጅሽ ቦርሳ ሳይቀሩ ለቦርሳ ነው እንዳለ ነው ቪዲዮ ነው የማወጣው አለ ዩቱብ ላይ። አንቺ ሆዳም ማለት ነው። የሰው ልጅ እኮ አንድ ጫማ ነው የሚሰጠው አይደል? ለልጅም ቢሆን ወይ አንድ ጫማ ወይ አንድ ኮፍያ ወይ አንድ ልብስ ነው ይዞ የሚሄደዋ። ለልጇ ራሱ ወደ አራት ሙሉ ልብስ ነው ምናምን ልላት የአራት ሱፍ ሳይቀረኝ ከረባት ያለው ሱፍ ለልጇ ባለ

መለሽ የነገርሽ ሚሉጣለት መለሽ፣ እንዴት ነው የተደረገ ነገር የሚወራው? በየትኛው ሀገር እና ባህል ነው ያደረገው ነገር የሚያወራ? ይቺ እከት ኮተታም፣ ኮተታም እንደ ሰው ያደረገውን ያበላውን ያጠጣውን። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ደግሞ እንደውም ቶሎ ነው አፍጥኖ እንዲደፋ እንዲትደፋሽ ነው የምታደርግሽ እመቤቴ ማርያም።

እና እንደዛ ነው አይ አይ ነው ነው ሚስኪን አይደለችም አብርሃም ምኑ ናችሁ ነው እናንተ ምኑ ናችሁ ነው እንዲህ ምርት ትጠየቃለች ብላ ምስኪን በሞት እንኳ እያለች ገዳይ ጠርታለች። ኢትዮጵያ ያለውን አሁን ሲችን ሹን ታውቋላችሁ። እና ገዳይ ጠርታለች በራሷ እንግዲህ አንዱ አንገቷን ነው የሚላት በተለይ ደግሞ ጓደኞቿ እንዳለ ባል